አምስተኛ ዙር የመሬት ሊዝ ጨረታ እዚህ አዲስ አበባ ውስጥ አራተኛውን የተመለከታችሁ በኤርሚ ዘ ኢትዮጵያ ዩቱብ ቻናል ላይ ብዙዎቻችሁ ትኖራላችሁ። አምስተኛውን ነገሩ እንዳላችሁኝ መሰረት ይኸው ዶክሜንቱ። ይህን ዶክሜንት ዘርዘር አድርጌ ነግራችኋለሁ። በነገራችን ላይ ሙሉ እንደ ደብዝ ገባ ብለን ጠለቅ ብለን እንዴት ነው የትኛው ክፍለ ከተማ ላይ ምን ያህል ካሬ አለ ምናምን ማወቅ ከፈለጋችሁ ይሄን ቲክቶክ ላይቭ ከሶስት ሰዓት እስከ አምስት ተኩል ላይ ዛሬ ማታ ላይ ያለን በዛ እንድታዩ ጋብዛችኋለሁ አሁን ግን አን ጨባርጌ ነግራቸኋለሁ። ኤርሚ ዘ ኢትዮጵያ ዩቲዩብ ቻናል ላይ ደግሞ አራተኛው ዙር እንደዚህ በዲቴል አራተኛው ዙር በዲቴል ዶክሜንቱን የሚያሳይ ማለት ዶክሜንቱ የወጣበት የት አካባቢ 10 ክፍለ ከተማ 14 ሄክታር ነበረ ባለፈው። አሁን 18 ሄክታር ጨምሮ ነው የመጣው። ባለፈው እንደነገርኳቸው 10 ክፍለ ከተማ ላይ የወጡ ነበሩ። የት የት አካባቢ ላይ ያልተሸጡ ቦታ ነበሩ ተሸጠው ደግሞ መጨረሻ ላይ ያሸነፉ ሰዎች የት አካባቢ ላይ በትልቅ አሸነፉ፣ የት አካባቢ ላይ በዝቅታ አሸነፉ፣ በምን ያህል ዋጋ አሸነፉ የሚለው ግልጽ አለ ያ ቪዲዮ። ለዚህ መጫረት ካሰባችሁ እውነት ለመናገር ከዚህ በፊት ተጫርታችሁ የማታውቀው ከሆነ የተወሰነ ልምድ ለእናንተ ይሰጣል ብዬ ተስፋ አደርጋለሁ። አምስተኛውን ዙር ግን ነግራችኋለሁ። አምስተኛ አምስት ክፍለ ከተማ ላይ ነው የወጣው። አምስቱ ክፍለ ከተማ አራዳ ክፍለ ከተማ፣ አቃቂ ቃሊቲ ክፍለ ከተማ፣ ንፋስ ስልክ ላፍቶ ክፍለ ከተማ፣ አዲስ ክፍለ ከተማና ለሚኩራ ላይ ነው የመጣው። አምስት ባለፈው አስር አሁን አምስት። ብዛቱ ግን ያሁኑ ይበልጣል። አቃቂ ቃሊቲ ላይ እጅግ ብዙ ነው። ንፋስ ስልክም እንደዚህ ብዙ ነው ስፋት ያለው ቦታ ላይ ነው የወጣው። የአራዳውን ክፍለ ከተማ ልንገራችሁ 16 ቦታዎች ናቸው። ከነዚህ ውስጥ አንደኛው ልንገራችሁ አነስ ያለችውን የካርታው ደረጃ አንዳንድ የሆነ ወረዳ አምስት ላይ ያለ 512 ካሬ ቀይጥ የሆነ ማክሲመም ጂ ፕላስ ናይንደስ ሊገነቡት የምችሉት። ይሄ ማለት ማክሲመሙ ነው። ሚኒመሙ አትከለከሉም ወይ፣ ደግሞ የአካባቢው የግንባታ ህግ ለእናንተ ሚኒመም ሊያወጣላችሁ ይችላል። ከዛ ግን ከማክሲመሙ ማለፍ አትችሉም። ይህንን ተጫርታችሁ የጨረታ መነሻ ዋጋውን ይሄን ነው የሚመስለው 2213 ብር ከ25 ሳንቲ መነሻ ነው የምትጫረቱት። በጥናት በማወቅ ነው ዙሪያችሁን፣ አካባቢያችሁን ካወቃችሁ በኋላ ነው ልትጫረቱ የምችሉት። ከዛ ባሻገር ይሄንን 40 ፐርሰንት በላይ ልትከፍሉ ኮሚትድ መሆን መቻል አለባችሁ። ከዛ በላይ 100 ፐርሰንት ከሆነ የማሸንፍ ቴንደንሲያችሁ እጅግ በጣም ቆንጆ እንደሚሆን እሙን ነው። ይህንን የቀራችሁን ብር ከፐርሰንቱ የቀራችሁን ብር የምትከፍሉት በአምስት ዓመት ውስጥ ልታጠናቅቁ ይገባል። ሁለት ዓመት ጽፎ ያላችሁ እንዲሁም 60 ዓመት ላይ ደግሞ ይህንን ቦታ የራሳችሁ ስታደርጉ የልጅ ኮንትራት ትኮናተራላችሁ። በምትኮናተሩበት ሰዓት 60 ዓመት ነው ኮንትራታችሁ የሚሆነው።